አርቲስት ቃልኪዳን ጥበቡ ሽምግልና ስለተባለው ጉዳይ ምላሽ ሰጥታለች። ሰላም ጠናስጥልን። ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪታ ቦሮንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትተላለፉት ወቅታዊና ታማኝ መረጃ ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ወደ አሁኑ ስለቀቁ መረጃዎችን ለማግኘት ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግ ማበረታታቱን እንዳይረሱ፣ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁም። ቃል ኪዳን ጥበቡ እንግዲህ ኢትዮጵያ ውስጥ አሉ ከተባሉት ከሴት ተዋናዮች መካከል አሁን ወጣት ካሉት መካከልም አንዱ እንደሆነ ጭምርም ነው። ይህ የአደባባይ መረጃም ነው። የትወና ብቃቷ ይለያል። ከዱርዬ እስከ ዶክተር ሆናም የተወነችበት የትወና ብቃቷ ለየትነምል በጣም ጎበዝና ገጸ ባህሪው ጋር ራሷን ማዋሄድ እንደምትችል ጭምርም ነው። በአንድ በፊልሙ አለም ላይ ሰው ገጸ ባህሪውን በደንብ ተላብሶ ካልሰራ ፊልሙ በጣም ለሰው ለተመልካች ሳቢ ካልሆነ ሰው ብዙ ጊዜ ይደብራል፣ ፊልም ለማየትም ያን ያህል አይነሳሳም። እነ ቃልኪዳንን የመሳሰሉት ጥቂት አርቲስቶች በሰሩት ፊልም ላይ በርካቶች በጉጉት ይጠባበቃሉ በሚሊዮን ተመልካቾችም ዩቱብ ላይም ሲገኝም እንግዲህ ማህበራዊ ሚዲያ ላይ ሲለጠፍ ብዙ ጊዜ ይስተዋላል ማለትም ነው። ምክንያቱም ምን ያህል እንደደከሙበት ምን ያህል ጠንካሮች እንደሆነ ክስተትንም ያሳየበት ሁኔታም ነው የምፈጥረው ማለትም ነው። የትወና ብቃታቸው ነው ሌላ ነገር ኖሯቸው ወይም በማለትም በርካቶችም እየገለጹ ነው። ትወና ብቃታቸው ነው በዋናነት እንግዲህ የህዝቡን ትኩረት እየሳበ ያለው በደንብ ከገጽ ባህሪው ጋር ተዋህዶ የፊልሙን ዓለም የትወናውን የአርቱን ዓለም ስለተረዱም ነው። ቃልኪዳን ጥበቡ በጣም በሚገርም ሁኔታ ለአክሽን ፊልምም እንደምትሆን ጀምረም ነው ብቃቷ የሚያሳየው ከአንም ሁለቴም ስትሞክርም ነበረ። በጣም በሚገርም ሁኔታ ግን ያው ሀገሩ ኢትዮጵያ ውስጥ ስለሆነ የፊልሙ ኢንዱስትሪ በዛው ደረጃ ደግሞ ልክ እንዳላደገ ጭምርም ነው። ቃልኪዳን ጥበቡ የሚገርም ብቃት እንዳላት የትወና እንግዲህ ከዚህ በፊት መጀመሪያ አካባቢ የሰራቻቸው ፊልሞች ላይ ማየት ይቻላል። ዱርዬ መስላም ምንም ኬርለስ ሆና የተወነችው ፊልም ከዛም ደግሞ አልፋ፣ በዶክተር ደረጃ ሁላ የተወነችው ወይም ሐኪም ሆና የተወነችው ፊልምም በጣም የሚገርም ነው። ገጽ ባይዴን እንግዲህ መላበስ ነው ዋናው በፊልሙ አለም ሰውም ፊልሙን እንዲወድ የሚያደርገው ማለትም ነው። ስክሪፕቱም ይወስናል ብዙ ጊዜ ስክሪፕት ስጻፍም በጣም ጥሩና ለሰው ሳቢ መሆን አለበት። የተደጋገመ ስክሪፕት ሲሆንም ህዝቡም እንደማይወድ ጭምርም ነው። በቅርቡ ብቻ የተሰራው ፊልም ላይ ህጋዊ ድሃ በምለው ላይ በሚሊዮኖች ተመልካች ቢያገኝም ስክሪፕቱ ላይ ግን በርካቶች ትችት እንዳነሱ ጭምርም ነው። እነ ቃልኪዳን ጥበቡ በተወኑት ፊልም ላይ እስካሁን ድረስ ትችት ቀርቡ አቅም ህጋዊ ድሃ በምለው ላይ እንግዲህ ታዋቂ ሰዎች ስላሉ በሚሊዮኖች ተመልካች እንዳገኘም ነው ሀሳባቸውን ያነሱትም ያሉት ማለትም ነው። እነ ደረጀ ኮሜዲያን የተሳተፉበት ፊልም ስለሆነ በርካቶች ሌሎችም ትኩረታቸውን ሰጥቶም ልከታተሉም ችሏል። እንግዲህ በዋናነት ምንድነው ስክሪፕት ወሳኝ ነው። ቃል ኪዳን ብዙ ጊዜ የምትተውኑት አሪፍ አሪፍ ስክሪፕት ሳቢ፣ በጣም ብዙ ወጪ ሳይወጣ ቀለል ያለ የፍቅር ታሪክ ላይም ከዚህ በፊት ስትተውኑም ተስተውሏል። ታዲያ እስከዛም የተነሳ ነው ቃል ኪዳን ጥበቡ እንግዲህ የትዳር ህይወቷን በማስመልከት ከዚህ በፊት እንግዲህ በጣም የተረጋጋችና ገንዘብ ላይም ያን ያህል ትኩረት የማትሰጥ ለፍቅር ቦታ የምትሰጥ አርቲስት እንደሆነ ጀምረም አርቲስት ታሪኩ ብራኑ ባባን ነፍሲ ማረውና ታሪኩ ብራኑ ወይም ባባን ማግባቷ የምታወስ ነው። አግብታም አንድ ልጅ ወልዳ ነበረ በትዳር ህይወታቸው አንድ ልጅ እንደወለዱ ጨምረም ነው። ከዛ በኋላ በተፈጠረው ባለመግባባት መለያየት ስሏል። ከዛ በኋላ ግን ባባ ትንሽ ሳይቆይ በጣም በሚያሳዝን ሁኔታ ህይወቱን ማለፎ የምታወስ ነው። ቃል ኪዳን ጥበቡም በጣም ተሰምቷት ልብ ስብራት ውስጥ እንደነበረች ጀምርም ብዙ ፈተናዎችን አሳልፋለች። ምክንያቱም አንድ አንደ እንደነበረም፣ ሁለት ደግሞም አባት አባትም ነው። ወዳም አፍቅራውም ነበር ያገባችው። ለዚህም ነው በመላቸውን ፍቅራቸው መላለቀም ጊዜያዊ ያለመግባባት ነበረ፣ ልፈታ ይችል ነበረ በጊዜ ሂደት ማለትም ነው። በርካቶችንም እንባ ያራጨ ክስተትም ነው። ባባ ህልፈት ባባ ታሞ እንግዲህ በተክለ ሃይማኖት ሆስፒታል ላይ ደርሶ እንግዲህ ትንሽም ሕክምና ሲከታተል እንደነበረ ጭምርም ከዛም ህይወቱ ማለፉ ለበርካታ ኢትዮጵያኖችም አስደንጋጭ ክስተትም ነው የሆነው። ወጣት ነው ገና ለጋ እድሜ ላይ ሆኖ ነው ህይወቱ ያለፈው። ማለትም በርካቶቹ ሀዘናቸውንና እንባ በንባ ሲሆኑም ተስተውሏል። ታዲያስ ቃል ኪዳን ጥበቡ ብዙ ሀዘን ደርሶባታል። ጉዳትን ያን ሁላ አጋግማ ዳግም ወደ ፊልም መመለሷ በጣም በሚገርም ሁኔታ ከዛ ደግሞ የአመቱ ምርጥ ተዋናዮች መካከል ቁጥር አንድ በመሆን ምርጥ የሴትም ይሁን በጣም በሚገርም ሁኔታ ተምሳሌት የሆነች ተዋናይ በማለት ሽልማት ማግኘቷ በርካቶችን ያነጋግራል፣ ምን ያህል ጠንካራ ሴት እንደሆነችም ጥንካሬዋን የሚመሰክር እንደሆነ ጭምርም ነው። ቃል ኪዳን ጥበቡ ታዲያስ፣ በቅርቡ እንግዲህ ያልታሰበ መረጃ ማህበራዊ ሚዲያ ላይ መሰራጨት ሆኖ በርካቶችን የሚያነጋግረው ሽምግልና ተላከላት ተብሎ እንግዲህ፣ እንደምታወቁ በሀገራችን አንድ ሰው ለጋብቻ ቅድሚያ ሽምግልና መላክ እንዳለበትና ቤተሰቦቿን የቤተሰቦቿን የውጣ ማግኘት እንዳለበት ጀምረም ነው የሚያገባው አካል በዛ ዙሪያ ቃል ኪዳን ጥበቡ ቤተሰቦች ጋር ሽምግልና ተላከ የሚለውን ነገር በማስመልከት እሷ ምላሽ ሰጥታለች። እናቷ እንግዲህ እንደምታወቀው ድምፃዊትም አልፋም ደግሞም ተዋናይ እንደሆነች ጭምርም ነው። ሽምግልና ተላከ በሚለው ዙሪያ ቃል ኪዳን ጥበቡ ሽምግልና የመባል ነገር ውሸት ነው። የምን ሽምግልና ነው? እስካሁን ድረስ ኔጋ የመጣ አዲስ ነገር የለም፣ የተላከ ነገር የለም በማለትም ነው። በርካቶች እንግዲህ ያልተረጋገጠ መረጃን ሲያሰራጩ ነበረ። ቃል ኪዳን ጥበቡ ልታገባ ነው፣ ልትሞሸር ነው ስሉ ነበረ። ግን በዛ ዙሪያ ነው እሷ ምላሽ ያወጣችው እኔ ጋር የተላከ ምንም አይነት ሽምግልና የለም፣ በማለትም ነው የገለጸችው። ማለትም ነው በተሳሳተ መንገድ ማህበራዊ ሚዲያ ላይ ያሰራጁት ሰዎች ምን ነክቷቸው እንደሆነ በርካቶቹ ሀሳባቸውን እየገለጹ ይገኛሉ። ቃል ኪዳን ጥበቡ ሽምግልና ተላክላት ስለተባለ ጉዳይን በማስመልከት ስለ ሽምግልና እየተባለ ያለው ውሸት ነው በማለትም ነው ምላሿን የሰጠችው። ቃል ኪዳን እንግዲህ በአሁኑ ሰዓት በጣም በሚገርም ሁኔታ ደስተኛና በጣም የተረጋጋ ህይወት እየኖረች እንግዲህ ልጇንም በጣም በሚገርም ሁኔታ እያሳደገች እንደሆነ ጨምረም ነው። የአንድ ወንድ ልጅ ናት እንደሆነችና ልጇን ደግሞ ከታሪኩ ብርሃኑ ባባ ነበር የወለደችው። እንግዲህ የጋራ ልጃቸው ማለትም ነው። እንግዲህ አሁን በአሁኑ ሰዓት እስካሁን ድረስ ቃል ኪዳን ጥበቡ በአሁኑ ሰዓት ካላት ሁሉ ፈተና ችግሮችን አልፋ እስካሁን ድረስ እንግዲህ ያን ሁላ ተቋቁማ አሁን መልካም ነገር በብሩ ተስፋ የምትኖር ሴት ነች። ምናልባት የወደፊቱ ጣፈንታ ልታገባም ላታገባም የራሷ ውሳኔ ነው። ወጣት ነች፣ ደግሞም የማግባት እድሏ በጣም ከፍተኛ ፐርሰንት እንደሆነም ነው በርካቶቹም እየገለጹ ያሉት። አጠቃላይ እንግዲህ ያን በማስመልከትም ግምት መስጠት ሳይሆን የባለቤቱ አቋም ነው። ልታገባም ላታገባም ትችላለች፣ እሷ የግሏ ውሳኔ እንደሆነ ጀምረሞ። በርካቶች ግን ሳይረጋገጥ ማህበራዊ ሚዲያ ላይ እያመጡ ቃልኪዳን ጥበቡ ሽምግልና ትላክላት በምል ዙሪያ ነው ለእናንተ ይዤላችሁ የመጣውት በዛ ዙሪያ እንግዲህ ቃልኪዳን ጥበቡ ውሸት እንደሆነ ጭምርም ነው የገለጸችው፣ ምላሽ የሰጠችው ማለት ነው። አጠቃላይ እንግዲህ ያን በማስመልከትም ነው ያልተረጋገጠ እንደሆነ ጭምርም ነው ሽምግልና እንዳልተላከላትም ነው ማረጋገጫ የወጡትን መረጃዎች የሚያሳዩት። እንግዲህ ያልተረጋገጠ መረጃን የሚያራግቡት ምን ለማግኘት እንደሆነ አይታወቅም፣ በጣም ያሳዝናል በማለት በርካቶችም ሀሳባቸውን እየገለጹ ናቸው። ቃልኪዳን ጥበቡን በማስመልከት የሰጠችው ምላሽን በማስመልከትም ነው አጠቃላይ ለእናንተ ይጀላቸው የመጠቱ ኢትዮጵያ ውስጥ አሉ ከተባሉ ሴት አርቲስቶች መካከል አንዱ ሀገሯ ተወዳጇ ና በጣም በርካታ ኢትዮጵያኖች የምወዳት አርቲስት ስለሆነች ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አጠቃላይ እንግዲህ እስካሁን ድረስ ያሉን መረጃዎችን በማስመልከት እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እስካሁን ድረስ አብሬያችሁን ቆይታችሁ ስለተከታተላችሁኝ ከልብ አመሰግናለሁ እያልኩኝ ይህንን ቻናል ሳብስክራይብ ስታደርጉ እንዳልኳችሁ ደወል ምልክቷል ኖቲፊኬሽን ቤሏን ክፍት ማድረግ እንዳይረሱ። ይህንን ቪዲዮ ላይክ ሸር ና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ። ለሳታት ያሉኝ መረጃዎች ይንመስላሉ። በወቅታዊ ና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።